ሰላም፣ ብሩክ ጤና ይስትልኝ ድምጽ ይሰማል? አለ ድምጽ ይሰማል? አዎ። መልካም አድማች ተመልካቾች፣ እንደምን ዋላችሁ፣ እንደምን አመሻችሁ? በያላችሁበት ጤና ይስትልኝ አብራችሁን ስለሆናችሁ ሁልጊዜም ደስ ይለናል፣ ከልብ እናመሰግናችኋለን። ፕሮግራማችን ጀምሯል። እስከ ፕሮግራሙ ፍጻሜ ድረስ አብራችሁን ስትቆዩ ከላይ በተገለጸው ርዕሰ ጉዳይ ወይም ተባብሰው ከቀጠለው የ መግለጫ ግብ ግብ በስተጀርባ ያለው እውነታ በሚል ርዕሰ ጉዳይ ብሩክ አሁን ያነሳሳቸውን አንዳንድ ጉዳዮች እንመለከታለን በዝርዝር ከእናንተ የሚጠበቀው የሚጠበቅባችሁን ሀላፊነት መወጣት ነው በተቻለ መጠን ዋና ዋና ኮር ጉዳዮች ላይ እናተኩራለን በቀዳሚነት ግን ምን ያህሎቻችሁ ላይክ አድርጋችኋል፣ ምን ያህሎቻችሁ ሼር አድርጋችኋል የሚለውን እንደ ሁልጊዜ ሁሉ እናረጋግጣለን። የገባንበትን ቻናል ሰብስክራይብ ሳታደርጉ እየተከታተላችሁ ያላችሁ በቀዳሚነት ሰብስክራይብ እንድታደርጉ ነው የምንጠይቃችሁ። ሰብስክራይብ አድርጉ፣ ሼር አድርጉትና ሊንኩን ወደ ቴሌግራምም ወደ ዋትሳፕም ግሩፕ ሊንኩን ላኩት። ይህንን በማድረግ ለእኛ ድጋፍ ነው። ይህንን ፕሮግራም ሊከታተሉ ለሚፈልጉም ደግሞ በተለይ ኖቲፊኬሽን ላልደረሳቸው አካላት ፕሮግራሙ መጀመሩን በተመለከተ መረጃ እንዲኖራቸው ስለሚያደርግ ተሳትፏችሁን በቀላሉ እንዳታዩት ወሳኝ ነው። የግድ መቀጠል፣ አብራችሁ መቆየት ይኖርባችኋል። ቀደም ሲል አንድ ሙዚቃ አድምጣችሁ ነበረ። የሙዚቃው በርዕሰ ጉዳያችን ከምናነሳው ነገር ጋርም በቀጥታ የሚገናኝ ነው። እውነት ለመናገር የአቶ ማን ነው ጀነራል ታደሰ ወረደ ያወጡት መግለጫ ጋርም ይያያዛል። አንድ የጎንደር አንድ የጎጃም አድርገን መግቢያችንን ነው የገባ ነው አሁን። እንደ ሀፍታ መሸጋገሪያ እናንተ ላይክ ሼር ሰብስክራይብ አድርጋችሁ የሚጠበቅባችሁን ኃላፊነት እስከምትወጡ ድረስ ደግሞ ደመቅ አድርገን አንድ አቅጣጫ አይት አድርገን እንመለሻለን። አድማጭ ተመልካቾች ይሄንን የገባንበትን ሊንክ ሰብስክራይብ አድርጋችሁ ሼር አድርጋችሁ ላይክ አድርጋችሁ እናንተ ድርሻችሁን እስከምትወጡ ጥቂት ደቂቃ እንስጣችሁና አንድ መሸጋገሪያ እናደርግ እስኪ የአዲስ አበባ ጉዳይ ያልብ። እናመሰግናለን። አሁንም እስከ ፍጻሜው ድረስ አብራችሁን ቆዩ። በርዕሰ ጉዳዩ ላይ ውይይት እናደርጋለን። አሁንም ለአንድ ደቂቃ ብቻ ከዚህ በላይ ጊዜ አንወስድባችሁም። ነገር ግን እንደተለመደው ለማድረግ ብቻ ቅድም